እሷን ማስቀየም አይፈልግም። እሷም ደግሞ ይሄ ነገር ይበቃናል፣ ስለዚህ እኔ ደግሞ ከዚህ ካለሁበት ወደ ሌላ ቦታ መሄድ እፈልጋለሁ እራቅ ማለት ነው የምፈልገው ማንንም አልፈልግም እያለች ነው ቤተሰብ። መጨረሻው ግን ምን ይሆን? ማን ነው እንደኔ ይሄንን ቀን በጉጉት የሚጠብቀው? ብሩኬ ቀለበት ሊያደርግላ ቀለበት፣ እኔ ደግሞ ዘለየ ቀለበት ላይ እወጣለሁ ቤተሰብ ምኞቴ ነው። ቢያደርግላት ደስ ይለኛል። ቀለበት ደግሞ የሚደረገው ሰላም ሲሆኑ ነው፣ በፍቅር ሲኖሩ ነው። መቼም እንደዚህ ተጣልተው ቀለበት ላድርግልሽ ብሏት ጥላውስ? ብትሄድ ቅስሙን? ብትሰብረውስ የሚለው ነገር ደግሞ ውስጥ ያለ እንደዛማ ሊሆን አይችልም። እኔ ጨነቀኝ። አሁንስ ቤተሰብ ምን ይሆን ግን? እኔ ሰላሙን ነው የምመኝላችሁ። ሰላሙን በቃ እንደ በፊቱ ሆናችሁ እየተሳሳቃችሁ እየተጫወታችሁ እየተቃለዳችሁ ያቺ ቀልዳችሁ ትዝ ይልሻል ሀይሚዬ ጸጉርሽን ብሩኬ ሲነካሽ የሆነ በቃ የተሰራሹ ነገር ሲያፈራርስብሽ የምትነጫነጩ ነገር ምናምን ሁላችንም ናፍቆናል። እናንተ ደግሞ ሌላ ነገር ነው የምታስቡት። በቀን በቃን በቀን በቃን የሚባል ነገር ነው የምታስቡት እናንተ። እኔ ግራ እየገባኝ ነው ለመናገር ራሱ ማለት ነው። የሆነ ውዝግብግብ ውስጥ ነው ያለሁት። የእውነት ነው የምላችሁ ቤተሰብ። እናንተ ግን ምን ተሰማችሁ እስኪ? ሀይሚም ከተናገረችው ብሩኬም ከተናገረው ምን ተሰማችሁ? ሀይሚዬ የርቃ መሄድ ነው የምትፈልገው። ብሩኬ ደግሞ እንደዚህ ሆነን ሳይሆን ሁላችንም ተሰባስበን ከዚህ ነገር ውስጥ መውጣት እፈልጋለሁ ነገሮችን በመረጋጋት ፈተን ብሏል። ሀሳቡን ወድጄለታለሁ። በጣም ነው ሀሳቡን የወደድኩት፣ ምክንያቱም ሀይሚና ቡራ ብቻ ሳይሆኑ እነዛም መተው ይሄ ነገር በሰላም በፍቅር ቢቋጭ ደስ ይለኛል ባይነኝ እኔ በዛም ጉዳይ ላይ ሀይሚ እየተስማምታለች ግን የሀይሚ ነገር ግን እንዴት ነው የት ነው የምትሄደው ስትሄድስ ደግሞ ከቡራ ጋር ያለውን ነገር በቃ ርግፍ አድርጋ ትታ ነው የምትሄደው ወይስ ፍቅራቸውን ቀጥለው ነው የምትሄደው ነው ተያይዘው ነው ምንድን ነው እኔ ምን ልበል ቤተሰብ ግራ ተጋባው የእነዚህ ልጆች ነገር አሳሳቢ ሆኗል እውነት እኔ መጨረሻውን ነው የምጠብቀው መጨረሻውን የእነሱን መጨረሻ እንጂ የምጠብቀው ማለት ነው ብዙ ነገር አለ መናገር የምፈልገው ነገር በጣም ብዙ ነገር ማለት ነው ግን መጨረሻውን ሳላይ ግን ማለት ነው ትንፍሽ አለልን የእውነት ለ ትንፍሽ ሀይ ሚቲ እንዳለችው ነጻነትህን ልነፍግህ አልችልም እንደፈለክ እንድትሆን ነው ከዚህ በኋላ የምፈልገው። በቃ ከዚህ በኋላ እንደማይመለከታት ብሩኬ ምኗም እንዳልሆነ ነው እንግዲህ ስትናገር፣ እንደኔ አረዳድ ማለት ነው ቤተሰብ እንደኔ አረዳድ ሐይሚ ከተናገረችው አንፃር ማለት ነው በቃ ከዚህ በኋላ እንደፈለግ ሁን አይመለከተኝም። የኔ እናንተ ነገር በቅቷል። እንደዛ ነው የተረዳሁት። የእናንተን አረዳድ ደግሞ እስኪ በኮሜንት እንገሩኝ። እውነት እኔ ምን እንደሚል ራሱ አላውቅም። እግዚአብሔር እና እኔ ሀይምዬ ቡራዬ ማለት ነው ሰላም ፈጥራችሁ ወደ በፊቱ ህይወታችሁ ብትቀጥሉ ደስ ይለኛል። በጣም ነው ደስ የሚለኝ። አይ በቃ አይቻልም እኔ እና እሱ አንቀጥልም የምትሉም ከሆነ ደግሞ ማንም አያስገድዳችሁም። ይቅርታ ተባብላችሁ በፍቅር በሰላም መኖር ይቻላል ማለት ነው ግን ይሄ ነገር ማለት ነው እዚህ ደረጃ አያዳርስም። ብሩኬ የሰራው ፕራንክ እስከ መለያየት ደረጃ አያዳርስም። ቤተሰብ የእውነት እላችኋል። እኔ እስኪ የታገሰች ህይወት ብዙ ጣዕም ይኖራታል ማለት ነው፣ ብዙ ጣዕም አላት እና እስኪ ልታገስ ልታገስ እንጂ ማለት ነው። ብዙ ነገር የምለው ነገር አለ። በፍጹም የብሩኬ ፕራንክ ሐይሚዬን እና ቡራዬን ማለት ነው ፍቅራቸውን የሚያፈርስ ነው የሚል ነገር እኔ በአይምሮዬ ምንም ምንም ሊመጣ አይችልም። የእውነት እንደውም ብሩኬና ሐይሚ መለያየት የነበረባቸው ማለት ነው ከበድ ያለ ፕራንክ እንተና የመጣ ጊዜ ፋሲል የመጣ ጊዜ ነበር ፋሲል መቶ ለሐይሚዬ ቀለበት አድርጌላታለሁ ያለ ጊዜ ነበር የሚለያዩት፣ ማለት ነው እሱኮ፣ ድፍንፍን ብሎ ነው የቀረው እውነት እንደሆነ ማለት ነው። ይሄ ግን ፕራንክ እንደሆነ እያወቅን እሷን ፕራንክ እንደሆነ እያወቀች ይሄም ምክንያት ተደርጎ ሐይሚና ብሩኬ ሊለያዩ ፈጽሞ ፈጽሞ አይችልም። ሌላ ነገር አለ ማለት ነው። ግን ትግስት ጥሩ ነው። አይታወቅም፣ ሰላምም ሊወርድ ይችላል፣ ወደ በፊቱም ሊመለሱ ይችላል። እኔ ምኞቴ ነው እመኝላችኋለሁ መልካሙን ነገር ያወርድላችሁ። ግን የእውነት አምርራችሁ ይሄ ነገር ከተለያያችሁ ማለት ነው ብዙ ነገር አለ የምናወራው፣ የምናወራረደው ነገር አለ። የእውነት ነው እምላችሁና ሰላሙን ነው የምንመኘው ሁላችንም ብንሆን። ሐይሚዬ ደግሞ ያው በልደትሽ ቀን እንድትከፊ እንድትቀየሚን አንፈልግም እኛም ብንሆን ብሩኬም ብሏል። በእርግጥ አንቺ ልደቴ እኮ አንድ ቀን ናት፣ ግን የዘላለም ሰላሜን ማጣት አልፈልግም ብለሻል። ብሩኬ ሰላም የሚነሳ ሰው አይደለም። በነገራችን ላይ ሰላም አይነሳም፣ መልካም ሰው ነው። መልካምነቱንም አንቺ ራስሽ ተናግረሻል። እዚህ ደረጃም የደረሹ ሁለታችሁ ተያይዛችሁ እንደሆነ ተናግረሻል። ምንም የማይካድ ነገር። አንቺም ጥሩ ልጅ ነሽ፣ በጣም ጥሩ ልጅ ነሽ፣ መልካም ልጅ ነሽ። አንቺ ለሱ እሱ ለአንቺ ተያይዛችሁ ነው እዚህ ደረጃ የደረሳችሁት። ምንም የሚወጣላችሁ ልጆች አይደላችሁም፣ ሁለታችሁም ማለት ነው። ግን አላቅም እኔ እስኪ እውነት ልረጋጋ። ተረጋጋ አያጅቦ ብላለች። ዴዚ ነው ማለት የምትባለው ያቺ የአሞራው ፍቅረኛ ማለት ነው። አያጅቦ ሊጀነጅና ሲ ነው ማለት ነው። ተረጋጋ አያጅቦ ኖጅንጀና ኖጅንጀና ትላለች። እና ሁላችንም ብንሆን ደግሞ መጥፎ ነገር ከመናገር እንቆጠ እንቆጥም ስድብ፣ የምትሳደቡም ልጆች እንዳትሳደቡ፣ መልካም ነገር ተመኙላቸው። ለሀይሚዬም ለብሩኬም፣ ሀይሚን ከብሩክ በምንም ነገር የምንነጥላት ነገር የለም። ብሩኬን ከሀይሚዬ በምንም ነገር የምንነጥለው ነገር የለም። ሁለቱም ለእኛ አንድ ናቸው። ሁለቱንም የምናገኛቸው ሶሻል ሚዲያ ላይ ነው። ሁለቱም ዘናፈት አድርገውናል። ስህተት ካለ ስህተታቸውን በመናገር እኛ ደግሞ እንዲስተካከሉ መምከር አንዳንድ ነገር ማድረግ እንጂ በስድብ በፍጹም። እንደ አይበለውና አይበለውና፣ እውነት እነዚህ ልጆች ቢለያዩ ራሱ ማለት ነው መጥፎ ነገር ከአይምሯችሁ እንዳይወጣ ከእንትን ከምላሳችሁ እንዳይወጣ እውነት ነው የሚላችሁ እና፣ ምክንያቱም የሰው ልጅ የግድ ፍቅረኛሞች ወይንም ደግሞ ባልና ሚስት ሆነው አይደለም የሚቀጥሉት። ፈጣሪ በጻፈልን ብቻ ነው ሁላችንም የምንኖረው። መስሎን ነው መስሎን መስሎን እንጂ ማለት ነው። እንደዛማ ቢሆን ስንቱ ከሚወደው ሰው ጋር ይኖር ነበረ። ግን ፈጣሪ ከጻፈልን ጋ ነው የምንኖረው። እውነት ተምላቸው እና ሀይምዬም ቡራዬም ፈጣሪ ካለ ይቀጥላሉ ካላለ ደግሞ ይቀጥሉ ማለት ነው። ግን በመልካም ነገር ደግሞ መቀጠል ይችላሉ እና ያ ነው። ግን ጥሩ ነገር እንመኝላቸው። ለቅመሟም ለጅንኑም፣ ጅንኑ የሙሽዬ ልጅ ብሩኬ እኮ ካፉ መጥፎ ቃላት እራሱ እንደማይወጣ ታውቃላችሁ አይደለ? መጥፎ ቃላት አይወጣም። እኔ እስካሁን ምንም ነገር ያየሁበት ነው። አይሳደብ፣ አያመናጭቅ ጭቅ። እንደውም በንዴት ነው ያንን ኩርንችት ይቅር ይበል ይመጣል ወይ ዳኒን ዳኒን ሊመታው ያለው በንዴት ነው እል ውስጥ ትገባላችሁ። ካለስሙ ስም ሲሰጠው ብዙ ነገር ሲባል ለዛ ነው እንጂ ማለት ነው ኧረ በእውነት በጣም ስርዓት ያላቸው ናቸው። በነገራችን ላይ የሙሽዬ ልጆች እሙሽዬ እንደው እነሱን ስትወልጅ እንደው የተባረከ አንዳንድ ጊዜ የተባረከ ምንድን ነው ይስጠን ይባላል እኮ ቤተሰብ እና እንደዛ ኖራችኋለሁ። ለማንኛውም ውዶችዬ፣ ማሮችዬ ዘና ፈታ እያላቸው ተከታተሏቸው። መጨረሻውን ደግሞ ለማየት ያብጣን የዳኒንም የቡራዬንም የሶሲንም የሃይሚዬንም ነገ እንመጣለን ብለዋል። እንጠብቃለን በጉጉት እና መልካም ጊዜ ይሆንላችሁ። ወዳችኋለው፣ አከብራችኋለው። ባይ ባይ ተሰርተሽ የደራ ልጅ ቤተኩለሽ የመሬ ልጅ የባንባርሽ